አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ችና ተገበራቸው ሀይ ባይ ትወት ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሀምዱሊላህ ሰላም ናኝ። እንዴት ናችሁ? ደህና ናችሁ? ባሩ ማለት ነው። በጣም እና እንዴት ናችሁ? ደህና ናችሁ ወይ? ከ አልሀምዱሊላህ ሰላም ና ነው የሚያምረው ሀገራችሁ ግን የለም ብርዱ ማለት ነው። የብርዱ ሁኔታ እንጂ ሁሉ ነገር ሰላም ነው፣ ሁሉ ነገር በቃ ሁሉ ነገር አሪፍ ነው። ግን ብርዱ እንዴት ስለተሰራ ፍየሎቹ በቃ ሁሉ ነገር ስታው በቃ ስብሓንላህ፣ በጣም ትረካላችሁ፣ በቃ እንትን በቃ መንፈሳችሁ ሞላት ይላል ማለት ነው። እና ይሄ ደግሞ ከተማ ሆነው ማሻ የመሸ ከተማ ነው ይሄ ማለት ነው። ከዳር መስኖ መስኖ እና ይሄን መስላችሁ እናንተ እንዴት ናችሁ? ይገኛችኋል፣ ሰላም አልሐምዱሊላ። ምን አዲስ ምን አሮጌ? ከኢትዮጵያ ምንም አዲስ ነገር የለም። ከእናንተ አዲስ ነገር ካለ ላይ በጣም ላይክ እና ሰብስክራይብ የለኝም ኮሜንት ላይ ያሳውቁኝ። ማለት ነው እና የሀገራችን በጣም ያምራል። ሀገሩን ሰላም ያድርገን እንጂ ያው ሰላም